አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ጋር አልሐምድሊላ ረቢልአለሚን እንደምታዩት ዛሬ ደግሞ ያው የእኛ ቤት ዝረክርኩ እንደወጣ ነው ማለት ነው። ገና ምንም ምንም የተሰተረ ነገር የለም። እንደምታያቸው እቃዎቹ እራሱ እንደነበሩ ከቦታቸው ነው የተቀመጡት። እና ዛሬም ድካም ኖላችኋለሁ፣ በጣም ይደክማል። ሮመዳኑም እንዳለ ሆኖ እና አንዲት ኮሜንት ትናንት ነው ያየሁት። እቴ ምን አለች የተከራየሽበትን ቤት ነው ወይም ምታድሺው አለች። ኧረ የኔ እህት በጣም ነው የሚገርመው። ማለቴ የተከራየበትን ቤት ማን ነው የሚያድሰው ምናልባት ሰውዬው ደስ ብሎ ባለቤቱ ካላዘዘው በስተቀር እና የቤተሰቦችን ቤት ነው ልሻለው የኔ ውድ እህት። የተከራየሁበት ሲጀመር እኔ የተከራየሁትበትን ቤት ማለት ነው። ወላሂ እንደዚህ ዕቃ ለማስቀመጫ እንደዚህ ማታ ለማደሪያ ምናምን ነው የምጠቀመው እንጂ ቤተሰብ ጋር ነው አብዛኛው ጊዜ የምቀምጠው፣ እና ማደስ አያስፈልገውም። እንደምታዩት ያው ይሄ ነው የተከራየሁበት ቤት። እንትን ነው ስሚንቶ ግርፍ ነው። ያው ቤተሰብ እዛ ሲዝረከረክ ቤቱ እንደዚህ አዲስ የገዛዛኋቸውን እቃዎች እዚህ ላንጣቸው ብዬ ነው ያመጣኋቸውን እንደምታዩቸው እዚህ ተቀምጠዋል። ብዙ እቃ ተቀምጦበታል። ከዛኛው ቤት ወደዚህ ገልብጣል ማለት ነው እና ለዛ ለዛ ይጠቅማል እንጂ እኔ እያደስኩት አይደለም። የሚታደሰው የቤተሰቦቼ ቤት ነው እና እዚህ ጋር እንደምታዩት አረቢያን መጂልስ ገዝቻለሁኝ። ያው ፍራሽ ነው፣ አሰፍታችሁ በቀጠሮ ምናምን ነው የሚሰራው እና ያምራቸዋል ብያ ተስፋ አደርጋለሁ። በጣም ነው ደስ የሚሉት። ከለራቸው ራሱ እንደምታዩት ፏ ያለ ነው። ደግሞ በተጨማሪ እንግዲህ እዛ ቤት አሁን ትንሽ ይቀረዋል። ቀለሙ ምናምን አልቋል። የተወሰነ የበሩ ቀለም ምናምን ነው የቀረው። ያ ያስ ይለቅና ስለምንፈራርሸው የዛ ላይ ደግሞ ተፈርሾ የማሳያቸው ይሆናል። አሁን ለምን አለበሰም። እንደምታዩት እዛ ጋ ግማሹ ትራስ አለበሰም። የተወሰነ ትራስ ነው የለበሰው፣ እነዚህ እና እሱን ገና ላለብስ ነው። ይሄ ለባብሶ ደግሞ የምታዩት ይሆናል ማለት ነው። እዚህ ጋር ፍራሽ ገዝቻለሁኝ። ትልቁ ፍራሽ ነው ይሄ። ያው ሁለተኛው ነው። ከዚህ በታች እንደዚህ ይሄን የመሰለም አለ። ከዚህ በታች ሶስተኛው ማለት ነው። ይሄ ሁለተኛው ነው። አንደኛው ደግሞ አለ። ያው አቅሙ የለም። የሚገርማችሁ አንደኛው ሰላሳ ሁለት ሺህ ብር ነው። አንደኛው ፍራሽ ማለት ነው። ውፍረቱም ከዚህ ይወፍራል። በጣም ውፍራም ነው። ይሄ እንግዲህ ሁለተኛው ነው። ከዚህ ዝቅ የሚል አለ። ከዝቅ የሚለው እንደ ኢትዮፎም የሚለው አንሱም ከዚህ ዝቅ ያለ ነው። ይሄ ከኢትዮፎም የተሻለ ነው። እሱም አለ፣ ሌላም አለ። በዚህ አይነት ስሪትም አለ፣ ሶፍት በሚለው ማለት ነው። እና ይሄ ሁለተኛው ነው ዋጋው 15000 ነው። አንደኛው ዋጋው አስራ አንድ ሺህ እንደዚህ 13 ይጠራሉ። አስራ ሁለትም ይሸጣል አስራ አንድም ይሸጣል እስከ አስር ሺህ ይሆናል ብዬ አስባለሁኝ። ግን በትክክል የሚሸጡት ኢትዮፎ ምን ነው አስር ሺህ ብር የሚሸጠው 9000 አካባቢ ማለት ነው። እና ይሄ ፍራሽ ሁላችሁ ጁንታ ሰርቋቸው ነበረ ቤተሰቦችን እና እናቴ፣ በምንድን ነው የሚተካው እንዴ የወሰደው እንትን ሌባ ራሱ እንትን ነው፣ ፉግር ነው፣ ደረቅ ነው፣ እጁ ደረቅ ነው እያለች ነበረ። ማለት መተኪያ የለውም እያለች ብዙ ጊዜ ታወራለች። እና አሁን የተገዛ አላቸዋለሁ። በስንት ዓመቱ ማለት ነው ጁንታ ካለፈ እንግዲህ፣ አሁን አራተኛ ዓመቱ ነው አይደለም እንደዚህ አካባቢ ያው አሁን ተተካላት ስላችኋለሁ። በሜትር ከሀያ ነበረ እስከዛሬ አልጋው ላይ አልሞላም ዝም ብሎ ነበረ የተቀመጠው። አሁን ግን ያው ይሄ ሙሉ በሙሉ ሲጣርጎ ይዘዋል። አልጋውም አይንቀሳቀስም የሆነ ነግ ነግ የሚል ድምፅ እያመጣ ነበር። ሜትር ከሀያ 20 ተጨምሮበት እስከዛሬ ሜትር ከሀያ ፍራሽ ማለት ነው እና ፍራሹ ይህንን ይመስላላችኋለሁ ሌላው ነገር ደግሞ እዚህ ጋር አሉ ፍራሾቹ የገዛኋቸው እነዚህ ናቸው። ያው ገና ያው ገና እንትን አላለም ማልተነጠፈም ብያቸዋለሁኝ። ፈራርሺ የማሳያችሁ ይሆናል። ሌላው ደግሞ እዚህ ጋር የምታዩት የገዛሁት እንግዲህ እስኪ እንዴት ነው ከለር ምርጫ ማለት ነው። በተረፈም የሚያስታውቀው ከተዘረጋ በኋላ ነው፣ ከተነጠፈ በኋላ ማለት ነው። አንደኛው የሚባለው የውጩ በጣም ልስልስ ያለው ማለት ነው። ይሄ እዚህ ጋር እኔ የገዛሁት አለ ባለ ሳንቲሙ ነው። ይሄ ታችኛው የቀይ ቡኒ የሚባለው ማለት ነው። እሱም አለ። ይሄ ግን አንደኛው ነው የውጩ አንደኛው። ይሄ ደግሞ ሁለ ያገር ውስጡ ነው ቀዩ ማለት ነው። ያገር ውስጡ ሶስት መቶ ሰባ ብር ነው ሜትር ማለት ነው። ይሄ ደግሞ ሜትር 500 ብር ነው እንደምታዩት እርጥብ ነው። እንደዚህ ስታረጉት የሆነ እንትን ይላል እርጥብ ነው እላችኋለሁ። እና በጣም አሪፍ እንትን ነው። ውድ ነው ዋጋው፣ ውድ ቢሆንም ግን በጣም ጠንክ ጥንካሬ ነው የሚታየው። ጠንካራ ከሆነ ብዙ ዓመት ይቆያል። በተለይ ልጅ ያለበት ቤት ስለሚጎዳ እና እላችኋለሁ ይሄን ገዝቻለሁ። ከተነጠፈ በኋላ ታዩታላችሁ አስራ ሶስት አስራ ሶስት ሜትር ከግማሽ ነው ይሄ ማለት ነው። ሁለቱ ጥቅል አንደኛው አስራ ሁለት ሜትር ማነው አንደኛው ስድስት ሜትር ተኩል አንደኛው ስድስት ሜትር ናቸው፣ እና ትርፍ ግማሽ ሜትር አለች። ያው ስለማትቆረጥ አብራን ገዛነት። ቆርጦ አይሸጡም፣ መጨረሻው ጥቅል ስለሆነ ማለት ነው። እና ላችኋለሁ ውዶች ይህንን ይመስላል። እንግዲህ ደግሞ ሁሉም ተፈራርሾ የማሳያችሁ ነው የሚሆነው ይሄ ደግሞ የጨረሰው ፍራሾቹ አረቢያን መጅልሱ ማለት ነው እሱ ደግሞ የተገዛው ሀያ አምስት ሺህ ብር ጨርሷል ማለት ነው ውዶችዬ ጨርቁን እናንተ ትመርጣላችሁ ይህን ዲዛይኑን እናንተ ከመረጣችሁ በኋላ እንደ ነዶ ጨርቅ ለራሳችን እንደምናሰፋው ልብስ አለ አይደል እንደዛ ይቀመጣል ያንን ምርጫችሁን ትመርጡና ከዛ በኋላ እነሱ ይሰሩላችኋል ማለት ነው። በፍራሹ በትልቁም ፍራሽ ሆነ በትንሿ ፍራሽ በዛ በምርጫችሁ ነው በልካችሁ የሚሰፋው ማለት ነው። በፈለጋችሁት በፍራሽ ልክ በትልቁም በትንሹም ተሰርቶ እንደዚህ በጣም ውበት ያለው በጣም የሚያምር አሪፍ ከለር መርጫለሁ ብዬ አስባለሁኝ አሪፍ ከለር ነው ብዬ አስባለሁኝ። የህቴ ምርጫ ነበረ፣ በጣም ጥሩ ምርጫ ነው። እኔም በነገራችን ላይ ቀይ ከለር ነው የምወደው እና የምመርጠው ቀይ ከለር ነው። በጣም ደስ ይላል። በተረፈ ደግሞ ጥቁሩን ምንጣፍ እንዳሳየኋችሁ እዛ ላይ ተነጥፎ እንዴት እንደሚያምር ውበት እንደሚኖረው ያኛው ፈዛዛ ስለሆነ የማሳያችሁ ይሆናል ማለት ነው ኢንሻላ እና ወዶችዬ ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣላ ሰላማችን ብዝት ያድርግልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ